አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቅዱስ ያዕቆብ ዘሥሩግ ሰኔ ሰባት በዚች ቀን ቅዱስ ያዕቆብ ዘሥሩግ ረፍቱ ነው። ይህም ቅዱስ አባት በቤተ ክርስቲያን ታሪክ በደራሲነታቸው በወንጌል አገልግሎታቸው እና በቅዱስናቸው ከተመሰከረላቸው አባይት ሊቃውን አንዱ ነው። የቆይ የተወለደው መጋቢት 27 ቀን በ433 ዓ ም ሲሆን ሀገሩ ሶሪያ ነው። ወላጆቹ ክርስቲያኖች ሊያውም አባቱ ሊቀ ካህናት ነበረ። ቅዱስ ያዕቆብ ገና በልጅነቱ ጀምሮ ጸጋ እግዚአብሔር የጠራው ነውና በብዙ ነገሩ እየተለየ ነበረ። አንድ ቀን በዕለተ ሰንበት ገና በሶስት ዓመቱ እናቱ አቅፋ ወደ ቤተ መቅደስ ወሰደችው። ምዕመናን ቅዱስ ሥጋውንና ክቡር ደሙን ሲቀበሉ ሕጻኑ ያዕቆብ ይቆርብ ዘንድ ቀረበ። ሊቁ ጳጳስ ደሙን በዕርፈ መስቀል ሊያቀብለው ሲል መልአኩ መጥቶ በጽዋ ጋተው አለው። የጌታን ደም በጽዋ ሲጠጣ ምስጢር ተገለጠለትና አንሰ እፈርሕ ሠለስተ ግብራተ እኔስ ሶስት ነገሮች ያስፈሩኛል ሲል አሰምቶ ተናገረ። ጳጳሱና ህዝቡም ወደ ህፃኑ ያዕቆብ ቀርበው ምን ምን? አሉት። እርሱም ነፍሴ ከስጋዬ ስትለይ፣ ቅድመ እግዚአብሔር ለፍርድ ስቀርብ፣ እንዲሁም ከፈጣሪዬ የፍርድ ቃል ሲወጣ አላቸው። ያን ጊዜ ህዝቡና ሊቀ ጳጳሳቱ እግዚአብሔር በዚህ ሕፃን አድሮ ዘለፈን እያሉ ለንስሐ በቅተዋል። ቅዱስ ያዕቆብ ሰባት ዓመት ሲሞላው ይማር ብለው ወደ ጉባኤ ያስገቡት። በአምስት ዓመታት ብሉይ ከአዲስ ጠንቅቆ በአስራ ሁለት ዓመቱ ሊቅ ሆኗል። በዚህ ወቅት የነበሩ ታላላቅ ሊቀ ጳጳሳት ወደ እርሱ ተሰብስበው እንግዳ ድርሰት ድረስልን። አዲስ ምስጢር ንገረን አሉት። እርሱም ግን ቢቻለውም ስለ ትህትና አልችልም አላቸው። እንግዲያውስ ትንቢተ ሕዝቅኤልን ተርጉምልን ቢሉት በአጭር ታጥቆ አመስጥሮላቸው ተደስተዋል። ፈጣሪንም አመስግነዋል። ቅዱስ ያዕቆብ ከዚህ በኋላ ወደ ገዳም ገብቶ ትሕምተ አበውን ዕጸበ ገዳምን ሕይወተ ቅዱሳንን በተግባር ተምሯል። በድንግልና መጽንቶ ጾምና ጾለት እያዘወተረ ኑሯል። በፍቃድ እግዚአብሔር የስሩግ ወይም በኤፍራጥስና በጤ ግሮስ ወንንዝ መካከል የምትገኝ የሶሪያ ግዛት ናት ኤጲስ ቆጶስ ሆኖም ተሹሟል። ቅዱስ ያዕቆብ በዘመኑም የ451ን የኬልቅዱንን ጉባኤ አውግዟል። ብዙ ምናፍቃንን ተከራክሮ ምላሽ አሳጥቷል። በወንጌል አገልግሎት መልካም እረኝነቱን አሳይቷል። ዛሬ የምንገለገልበትን መጽሐፍ ቅዳሴውን ጨምሮ በርካታ መንፈሳዊ ድርሰቶችን ደርሷል። በመጨረሻም ከብዙ ተጋድሎና የቅድስና ዓመታት በኋላ በተወለደ በሰባ ሁለት ዓመቱ በአምስት መቶ ዜሮ አምስት አመተ ምሕረት በዚህች ቀን አርፏል። አንዳንድ ምንጮች ደግሞ ሰኔ ሀያ ሰባት ቀን እንዳረፈ ይናገራሉ። ቅዱስ ያዕቆብ ዘሥሩግ ለቤተ ክርስቲያን የቁጥር የቁጥር የቁርጥ ቀን ተወዳጅ ልጇ ነው፣ ተወዳጅ ልጇ ነው እና በእጅጉ ታከብረዋለች። ለእግዚአብሔር ምስጋና ይሁን እኛንም በቅዱስ ጸሎት የማረም በረከቱም ከእኛ ጋር ትኖር ለዘላ አለም አሜን። ወር በገባ ሰባት ታስበው የሚውሉ አባታችን አባ ጊዮርጊስ ዘጋስጫ ያደረጉት ተአምር ይህ ነው። ጸሎቱ በረከቱ አማላጅነቱ ለምናምን ሁሉ ይሆንልን። ከዕለታት አንድ ቀን አንድ ሰው ቴዎድሮስ የተባለ የሰራዊት አለቃ ገዥ ስለቀናች ሃይማኖት አባታችን አባ ጊዮርጊስን ጠየቀው። አባታችን ፈጣሪውንና እናቱን ድንግል ማርያምን አብዝቶ ለመነ። በዚያን ጊዜ ፍካሪ ሃይማኖት የተባለ መጽሐፍን ደረሰለት። ያንንም መጽሐፍ ንጉሥና ምስጢር የሚያውቁ ሁሉም ካህናት ባዩትና ባነበቡት ጊዜ እውነት ዳግማዊ ቅዱስ ዮሐንስ አፈወርቅ እያሉ የድርሰቱን ሥራ አደነቁ። አባታችን ጊዮርጊስ ዘመን በወለቃ ወንዝ መካከል አባ ጽጌ ድንግል የሚባል ጻድቅ ነበረ። ጻድቁ አባ ጽጌ ድንግልም የላሊበላ ሕንፃን የሚመስል እንደ አባታችን አባ ጊዮርጊስ ያለ ሕንፃ አነጸ። የደብሩ ስም ደብረ ጽጌ ሲሆን ለወለቃ ወንዝ ቅርብ ነው። ሁለቱም አባ ጊዮርጊስ እና አባ ጽጌ ድንግል በየቀኑ በወለቃ ወንዝ ይገናኛሉ፣ ዋጋ የሚገኝባቸውን የእግዚአብሔርንም ምስጢራት ይነጋገራሉ። በፈጣሪያቸው ወራስ ግን የውሃው ማዕበል ስለሚከለክላቸው አይገናኙም። ስለዚህ በክረምት ጊዜ ያዙናሉ ይተክዙም ነበረ። ከለታትም በአንድ ቀን በወለቃ ወንዝ መካከል ድልድይ እየሰሩ ዘንድ አሰቡ። በጠነከረ ልብና እግዚአብሔርንም በማመን ሊሰሩ ጀመሩ። በወንዝም ላይ የመሬትን ትቢያ በተኑ። በእግዚአብሔር አጋዥነት ሰውን የሚያደንቅ ሰፊ ድልድይ ተሰራላቸው። ዳግመኛም አንድ ቀን የበጉ ሥራ ጠላት ሰይጣን ቀናባቸው። ቁመቱ አራት ክንድ የሚሆን ረጅም ድንጋይ አነስቶ ለሁለቱ ጻድቃን እንዳይገናኙ ከመካከሉ ድልድዩን ይሰብር ጀመር። ለአባታችን አባ ጊዮርጊስም ሰይጣን ከቦታው ተቀምጦ ድልድዩን ሲሰብረው ታየው። አባታችን አባ ጊዮርጊስን በእግዚአብሔር አጋዥነት በነፋስ ሰረገላ ተጭኖ ካለበት ቦታ ጀምሮ ሶስት ሰዓት የሚያስኬደውን መንገድ በቅጽበት ደረሰበት። ሰይጣኑንም ይዞ በጦር ወገው በብረት ሰንሰለትም አስሮ ድንጋዩን አሸክሞ ወደ ቦታው አመጠው፣ አስራ ሁለት ዓመት አሰረው። ይህም ድንጋይ እስከዛሬ ዛሬ ለመነኩሳት መገ መገልገያ ነው። የምንናገራቸውን የምትሰሙ ምእመናን ሆይ አስቀድመን የነገርናችሁን ስለ ድልድዩ ስራና ለቤተ ክርስቲያኑ ድወል ስለሆነው ድንጋይ በእውነት የሰማችሁትን ታዩ ዘንድ በአባታችን በገዳም ውስጥ አለ። እግዚአብሔር በቅዱስ አባታችን አባ ጊዮርጊስ ላይ ድንቅ ታምራትን አደረገ። የአባታችን የአባ ጊዮርጊስ ዘጋስጫ አማላጅነት ረድኤታቸው አይለየን። ገድለ አባ ጊዮርጊስ ዘጋስጫና ገድለ አቡነ በጸሎተ ሚካኤል። ምንም ነገር ከፈጣሪ እንጂ ከሰው አትጠብቁ። በምድር ላይ እንደ ሰው አይነት መልካም ፍጡር የለም። ሰውን በሰውነቱ ወደዱ፣ አክብሩ ልባችሁ የፈቀደውን መልካም ነገርም ለሌሎች አድርጉ። ነገር ግን ሰው በራሱ ፍቃድ እንዳደረገላቸው ተውት እንጂ ከሰው ምንም ነገር አትጠብቁ። በሰዎች አትፈለጉ፣ ፈጣሪ ይፈልጋችኋል። ግድ የለም በሰዎች አይታዘንላችሁ፣ ፈጣሪ ይበልጥ ያዝንላችኋል። በሰዎች ተገፉ፣ በሰዎች ተጠሉ፣ በሰዎች ተተቹ፣ አምላክ በጠሏችሁና በጣሏችሁ ፊት ቀና ያደርጋችኋል። ብቻ እናንተ ከትእዛዙ አትውጡ፣ ከአምላክ መንገድ አትሽሹ፣ ከሰውነት ሚዛን አትጉደሉ እንጂ አቀርቅራችሁ አትቀሩም። ለእናንተም ቀን አለ። እንደ ተገለላችሁ አትቀሩም። የምትፈልጉበት ጊዜም ይመጣል። ራሳችሁን አረጋጉ፣ ጽናትን ተላበሱ፣ ውስጣችሁን በጥልቅ አዳምጡ፣ ለራሳችሁ ቅርብ ሁኑ። ሰዎች ባይፈልጓችሁ ራሳችሁን መፈለግ ስትችሉ፣ ሰዎች ባይወዷችሁም ራሳችሁን መውደድ ስትጀምሩ ለሁለንተናዊ ማንነታችሁ እንደሚቀየር እወቁ። አለመፈለግ ምን ያህል እንደሚያሳምም የቀመሰው ያውቀዋል። በሰዎች መረሳት ምን ያህል ልብ ሰባሪ እንደሆነ የደረሰው ያውቀዋል። ከቁብ አለመቆጠር፣ ትኩረት መነፈግ፣ እያሉ እንደሌሉ መታየት፣ ከነጭራሹ እንዳላስፈላጊ እቃ መጣል ቅስምን ይሰብራል፣ አጥንትን ይከሰክሳል፣ መኖርን ያስጠላል፣ ውስጥን ያቆስላል። ነገር ግን ከጀርባው ምን ይዞላችሁ እንደሚመጣ አይታወቅምና ይሁን፣ ያሳምማችሁ፣ ያቆሰላችሁ፣ ያስለቀሳችሁ፣ ልባችሁ አደንድናችሁ፣ ራሳችሁን አበርትታችሁ ጠብቁ። በምትኩ ፈጣሪን ፈልጉ። አትወደዱ። በምትኩ ራሳችሁን ውደዱ። ያንዳንዱ ሰው የታጨለት ትልቅ ነገር ሲኖር በተለያየ መንገድ ይፈተናል። በኋላ የሚደርስበት ስፍራም የዛሬ ስቃዩን ይወስነዋል። አንዳንድ ነገር ያለ ምክንያት አይሆንም። ምንም ነገር ምንም ያመጣ ያላመጣ አይከሰትም። አንድ ሰው ከከፍታ እንደሚደርስ ከተረጋገጠ የግድ ትሑት የሚያደርገው በብዙ መንገድ የሚሰራው በእያንዳንዱ እርምጃው የፈጣሪውን ስራ እንዲያስታውስ የሚያደርገው ደርሶ በትዕቢትና በባዶ ኩራት እንዳይወጠር የሚያደርገው የተመጠነ ፈተና ወይም ስቃይ ይሰጠዋል። በስቃይ ውስጥ ያለፈ ሰው እንዴትም በሰዎች አይፈርድም። በብዙ ለፍተው በብዙ ጥረት ህይወትን የቀየረ ሰው እንዴትም ትንቢተኛ ሊሆን አይችልም። የሰው ልጅ የዛሬ ማንነት የትናንት ታሪኮች ውስጥ ነው። ዛሬ ብዙ ጫናዎች ውስጥ መውደቃችሁ ለምን እያመቻችሁ እንደሆነ አታውቁምና እንደ ውድቀት አትመልከቱት። አልፎ እንደ ታሪክ ለምታነሱት ጉዳይ ትልቅ ቦታ አትስጡት። ማንም ስሜታችሁን ሊጎዳ ይችላል። ማንም ሰው ላይረዳችሁ ይችላል። ማንም ለእናንተ ቦታ ጊዜ ላይኖረው ይችላል። ይህ ሁሉ ግን የዓለም ፍጻሜ አይደለም። ሲጀመር ወደ ምድር የመጣችሁት ሰውን ለማስደሰት ወይም በሰዎች ለመፈለግ አይደለም። ተፈጥሯችሁ ሰውን ለማገልገል ቢሆንም በቅድሚያ ግን ራሳችሁን ልትሰጡለት የሚገባ የሚያስፈልጋችሁ ፈጣሪ እንዳላችሁ አስታውሱ። የምትኖሩት በሰው ፍቃድ እንዳለመሆኑ መጠን ነገ የምትደርሱት ሰው ባይፈልጋችሁ ብዙ አትጨነቁ፣ ማንም ሰው የወደቀን አይፈልግምና። መፈለግን ከፈለጋችሁ እንደምንም ብላችሁ ከወደቃችሁበት ተነሱ። ባልፈለጓችሁ ሰዎች ፊት ምን ያህል አስፈላጊ ሰዎች እንደሆናችሁ በተግባር አሳዩ። አብዝቶ ማዘን፣ ማልቀስ፣ ፈጣሪ ማማረር ሁኔታዎችን ቢያባብሰው እንጂ እንዴትም ሊያሻሽለው አይችልም። ተንገዳግዶ አስሬ ወድቆ አስር የተነስቶ ተስፋ ቆረጡ። እንደገና ተስፋን ሰንቁ። ከሰዎች ተነጠሉ፣ ብቻችሁንም ቅሩ። ነገር ግን በስተመጨረሻ እንደምንም ብላችሁ የምትፈልጉበት ቦታ መድረስ እንደምትችሉ ከልባችሁ እመኑ፣ ጽኑ። አሚን ወስብሐት መሳፍር ወለወላዲቱ ድንግል ወለመስቀሉ ክቡር። ቆየን።